ሕይወታችን በሙሉ በቤተ ክርስቲያን ዙሪያ የተኮረ ነበር። ኢየሱስ እንደ የቅርብ ጓደኛ ነበር ማለት እችላለሁ። ወደ ሳውዲ አረቢያ ነስራ ሄድግል ስለ ክርስትና ለማስተማር እቅድ ነበር። የአዛን ድምፅ ከየቦታው ሲሰማ በጣም እደነቅ ነበር። በጣም ኃይለኛ ነው። መግለጽ በማልችለው መልኩ ከላይ እስከ ታች እነዘረ። በአቅራቢያዬም ሆቴል እንዳለ ብዬ ተታደፍኩኝ። ስለዚህ ነገር ቤተሰቦቼ ጋር እና ጓደኞቼ ጋር ደውዬ ለነገራቸው ቸኮልኩ። እዚህ ምድር የሆነ ነገር አለ። በአሜሪካ ያላየኑ ከዚህ ምድርና አፈር ስለወጡ ነብያት ማሰብ ጀመርኩኝ። የመርየም ምዕራፍ ሳለብ ከእነዚህ ውስጥ አንዳቸውን በመጽሐፍ ቅዱስ ውስጥ የለም ብዬ በጣም ተደነኩኝ። ተኝቼ በነቃሁ ቁጥር እውነታው ይህ ነው እላለሁ። ፈጣሪ የሆነ ነገር ሲነግረህ እሱን መከተል አለብህ። እቤቴ እመለሳል። በክርስትና ላይ ነው ነገር ግን ነገራቶች እንደተን ነው አይደለም። ሰላም ባንቺ ላይ ይሁን እህት ደይሲ ጥሪያችንን ተቀብለሽ እዚህ ስለተገኘሽ ከልብ እናመሰግናለን። እዚህም ስለተገኘሽ በቻናሉ ስም ደስታችንን ለመግለጽ እንወዳለን። እህት ደይሲ ማናት ከሚለው መጀመር ፈልጋለሁ። ስለ ሕይወትሽ ባጭሩ ልትነግሪኝ ትቻለሽ? ሰላም በአንተ ላይ ይሁን ወንድሜ፣ ስለጋብዛችሁኝ አመሰግናለሁ። ዴይዚ እባላለሁ፣ ወደ እስልምና ተመላሽ ላይ። ያደግኩት በደቡባዊ ካሊፎርኒያ ነው። ብዙ ጊዜን ያሳለፍኩት ከውቅያኖስ ጋር ነው፣ እንዲሁም ፈረስ ስጋልጥፍ ቤተሰቤ የካቶሊክ እምነት ተከታይ ነበሩ። ያደግነው በአጥባቂ የአይሪሽ ካቶሊክ ቤተሰብ ውስጥ ነው። እህቲ በእርግጥም መነኩሴ የነበረች፣ ሁለቱ አጎቶች ቄሶች ናቸው። እኔ ሙስሊም የሆንኩት ከሀያ ዓመት በፊት ነው። አላ የተመሰገነ ይሆን። ከዚያን ጊዜ ጀምሮ እየጠነከረ ነው። እመት አልሐምዱሊላህ። ከእምነት ጋር በተያዘ ህይወትሽ እንዴት ነበር? በምን ታምኚ ነበር? አካባቢሽ እንዴት ነበር በዚያም ጊዜ?

በወጣቶች ማህበር ላይ መሳተፍና የመሳሰሉት። የቅርብ ጓደኞቼ በወቅቱ መነኩሳት ነበሩ። ኢየሱስ አምላክ እንደሆነና እግዚአብሔር ኢየሱስ እንደሆነ እንዲሁም ሶስቱ አንድ እንደሆኑ ተማርኩኝ። መንፈስ ቅዱስ፣ ሥላሴ አንድ፣ የካቶሊክ አማኝ የሚከተለው እምነት ማለት ነው። ኢየሱስ እንደ የቅርብ ጓደኛዬ ነበር ይላሉ የተማሩ ምንድሱ ነው። እናም በሁሉም ነገር በሱ እንመካና ከእሱ ጋር ሁልጊዜ እንነጋገር ነበር። እምነትሽን እንድትጠራጠር እያደረገች ነገር ምንድን ነው? እሱ አምላክ ከሆነ ለምን ሞተ? አምላክ አይሞትም ያነበር ሁል ጊዜ ለመረዳት ያስቸግረኝ የነበረው አምላክ በልጁ ላይ ለምን እንዲህ ያደርጋል? ያ ልጅ ከሆነ ለምን ያሰቃየዋል? ለምን አላዳነው? ወይም ወደ እሱ አልወሰደውም? በልጅነቴ እንዲህ ነበር የማስበው። ምን አይነት አምላክ ነው በልጁ ላይ ይህ እንዲከሰት የሚፈቅደው ስለ ሥላሴ ትንሳሳ ትርጉም ያልሰጡኝ ብዙ ነገሮች ነበሩ። ወደ እስልምና ጉዞሽ እንዴት ተጀመረ? አረብ ሀገር በሚገኘው የአሜሪካ ኤምባሲ ነበር የምሰራውና ለኤምባሲው ሰራተኞች የህፃናት መንከባከቢያ ቅድመ ትምህርት ቤት ለማቋቋም በመሰራት ላይ በነበርኩበት ጊዜ ነው ወደ እስልምና ጉዞዬ የተጀመረው። ወደ አረብ ሀገር ብሄድም፣ ነገር ግን ከኬሲ ጋር እሰራ ነበር እና ወደዚያ እንደሚሄድ ስነግራቸው ወደዚያ መግባት ስለማንችል ክርስትናን ለማስገባት ይህ ትልቅ እድል ነው ይሉ ነበር። ክርስትናን ወደዛ አገር ለማስገባት ከባድ በሆነበት አጋጣሚ ይህን እድል መጠቀም አለብን አሉ። ስለዚህ ትልቅ ሚና መጫወት ትችያለሽ፣ እኛን ወክልሽ መጽሐፍ ቅዱሶች ወደ አረብኛ ተርጉሞ እንዲገቡ እናደረጋለን፣ አስፈላጊውን ቁሶች እናመቻችልሻለን አሉ። ስለ ኢየሱስና ስለ ፍቅሩ የምታስተምሪያቸው አንቺ መሆን ትችያለሽ ምክንያቱም እነሱ ያላቸው ምና ነው በጣም አረመናዊ ማህበረሰብና ምንም እውከት የላቸው። ስለዚህ የኢየሱስን ፍቅር እና ማርያማን እንደሆነች ማወቅ አለባቸው አሉ። እንዲህ ነበር የተጀመሩ። የተባልኩትን ለማድረግ ወደዚያ አረብ ሀገር ሄድኩኝ እና እዚያ ሳውዲ ውስጥ ከሰዎች ጋር ስነጋግር፣ ያኔ አንድ እውነታ አወቅኩኝ ቁርአንን በፍቱም እንደማላውቅና እነሱ ግን መጽሐፍ ቅዱስን ያውቁ ነበር። ብዙዎቹ መጽሐፍ ቅዱስን ያውቁ ነበር። ብዙዎቹ ስለ ትምህርቱ ያውቁ ነበር። እኔ ከማውቀው በላይ ስለ ኢየሱስ ያውቃሉ። የኢየሱስን የተለያዩ ተአምራት ስነግራቸው እነሱም ይነግሩኝ ነበር። በሕፃንነቱ ያደረገውን ንግግርና ሌሎች የተለያዩ ተአምራቶቹን ይነግሩን ጀምር። ከዚያም ስለ ማርያም ይነግሩን ጀምር፣ ስለ ሶረቱ መርየምና ስለ ዘንባባ ዛፎቹ

ምክንያቱም አያያዛቸው ጠንከር ያለ በመሆኑ ምንም ማድረግ ተሳሌ። አንዳንዴ ደደብ እንደሆንኩኝ የሰማኝ ነበር። የማላውቀው መረጃ ሲያሰሙኝ፣ ቆይ ቆይ ቆይ እንና ወደ ቤተ ክርስቲያኔ እደውልና ይህ ምንድን ነው? ይህስ ምንድን ነው? ይህ ተአምር ምንድን ነው? እላቸዋለሁ። እረ እንዲህ የሚባል ተአምር የለም ይሉኛል። ኢየሱስ በአፍላን መቶ አወራ የሚባለውስ ስላቸው፣ እረ እንደሱ የሚባል ነገር የለም ይሉኛል። ትላለ በመጽሐፋቸው ላይ ተጠቅሷል አላችኋለሁ። ከዚያም ምን ይላል ነው። ስለዚህ ቄሶቹ ብዙም እውቀት የላቸው። ያኔም ጊዜው በሰማንያዎቹ አካባቢም ስለነበረ ኢንተርኔትም ሞባይልም የሚባል ነገር ስላልነበረ እኔም እውቀቶችን እንደ ልቤ የማግኘት እድሏን ነበረኝ። መጀመሪያ ወደ ሳዑዲ ዓረቢያ ስትሄጂ ከዕባን አይተሻል። ስለ ካዕባ መጀመሪያ ሳውቅ ወደ ቤተሰቦቼ ወይም ወደ ቤተ ክርስቲያን ደወልኩና የሆነ አራት ማዕዘናት ያሉት ትልቅ ሳጥን የሚመስል ነገር አለ፣ ሰዎቹም ይሽከረከሩበታል፣ መተሽም ዘይሬው ይሉኛል። ምንድን ነው እሱ አልኳቸው። አረ በፍጹም እንዳትሄጅ ስለዚያ ቦታ ተሳስተዋል፣ ኢብራሂም የገነባው ቤት አይደለም፣ ስህተት ላይ ናቸው፣ በፍጹም እንዳትሄድ አሉ። ከዚያም መሄዱን እስር ዘዋለሁ። በተለያዩ አጋጣሚዎች በሚደረጉ የእራት ግብዣዎች ላይ እጠራ ነበር። በዚህም ወቅት በአካባቢው ከሚገኙ የተለያዩ መስጊዶች የአዛን ጥሪዎችን እሰማ ነበር። ሰዎቹም በዙሪያዬ በእጆቻቸው ላይ ተስቢሓ ይዘው አያለሁ። እኔም አዘወትረው ከነበረው ጋር ተመሳሳይነት አለው። ከዚያም የራሴን ሳሳያቸው አንድ አይነት ነው ከኛ ጋር ይሉናል። ከዚያም ስለ ኢየሱስ ገለጻ ማድረግ ሲጀምር አዎ፣ ኢየሱስን እናውቀዋለን እሱ ማለት ዒሳ ኢብኑ መርየም ነው ይሉኛል። ከዚያም ቆይ ቆይ ቆይ አልኩኝና እንዴ ኢየሱስን ታውቁት አላችሁ? ለእሱም ሌላ ስም አላችሁ? ኢየሱስና ዒሳ አንድ አይነት ሰው ነው እያልኩኝ በጣም እገረም ነበር። እናም ኢየሱስን እንደማያውቁ ስለተነገረኝና ማወቃቸውን ሳውቅ በጣም ተገረምኩ። ነገር ግን በምዕራቡ ዓለም የተነገረን ሴቶቹ እንደተንገላቱ፣ እንደሚታፈኑ መውጣት እንደሚፈልጉ አማራጭ እንደሌላቸው ነው። እናም የማርያም ነገር በጣም የተለየ ሆኖ አግኝቼዋለሁ። ሴቶቹም አልተጨቆኑ አልተበደሉም። እዚያ መኖር ይወዳሉ፣ ህይወታቸውን ይወዳሉ። እስልምናን ይወዱ ነበር። ከሃይማኖቱ ጋር በተያያዘ ወሉልን ነገር ይወዳሉ እና ያ የሚያስደንቅ ነበር። ምክንያቱም ምስኪኖቹ ሴቶች ከዚህ ጭቆና እንዲወጡ ማርያምን ማወቅ አለባቸው ብዬ አስብ ነበር። አልተጨቆኑ ደስተኞች ነበሩ። ከኛ የበለጠ ደስተኞች ነበሩ እላለሁ። እንዲህ ብዬ እገልጽላቸው ነበር ለአሜሪካውያን ሴቶች የበለጠ ነፃ ነበሩ። በጣም ጥሩ ኑሮ ኖሯል። እኔ ከተማርኩት ጋር ፍጹም ተቃራኒ ነበር። ሰዎቹ በጣም ደግ፣ ጥሩ፣ አፍቃሪ፣ እንግዳ ተቀባይ፣ ለጋስና እኔ ከማውቀው በላይ መረጃን የሚያውቁ በጸሎታቸው የበለጠ ታማኝ በቀን አምስት ጊዜ የሚጸልዩ ነበሩ። አሁንም ክርስቲያን ሆኜ እቤት እመለሳለሁ። ነገር ግን ነገራቶች ተመሳሳይ ነበሩ። ልቤን ገዙት ማለት እችላለሁ። በውስጤ አንዳች ተክል እንደተተከለና ማስወገድ እንደማልችል ተገነዘብኩ። የፈለገ ያክል ላለመከበል ብጥርም ከባድ ነበር። የሆነ ጊዜ አንድ ፊልም አየሁ ሪሳላ የሚባል ግማሹን አየሁት

ወደ ቤተ ክርስቲያናችን ተመልስኩ። ቢሆንም ግን ከአእምሮዬ ሊጠፋ አልቻለም። ያ ሙሐመድ ተብዬው ማን ነው እያልኩ አብሰለስላለሁ። ቤተሰቤም አዲስ ስለመጣውት አስተሳሰብ ሰግተው ወደ መነኮሴዎች ወሰዱ። በተደጋጋሚ ስለ ሙሐመድ አወራ ስለነበር ስለ ሰጉ። ፊልሙን ሳያወና ሙሐመድ ስለተባለው ሰው ስሰማ የሆነ የማላውቀው ትልቅ ነገርማ አለ። ኢስላም የተባለው ሃይማኖት ያላወቅኩት ትልቅ ሃይማኖት መሆኑን ተረዳሁ። በዚህም ምክንያት ቤተሰቦች ፍርሃት አደረባቸው፣ ተናደዱ። መነኩሲት የሆነች ቤቴ ወደ ሌላ ቄስ ወሰደች። ከዚያም ወደ ፓፓ ስም ተወስደ ነበር። ከህንድ የመጣ አንድ መነኩስ ነበርና እሱ ከሙስሊሞች ጋር ብዙ ኖሯል፣ ትምህርትም ቀስሟልና ከእሱ ጋር አገናኝታ እስልምና ጥሩ እንዳልሆነ ያስረዳኛል በሚል እሳቤ አገናኘች፣ እና በየሳምንቱ ለሰባት ዓመታት እሱ ዘንድ እመላለስ ነበር። ስለ ሙሐመድ ስነግራቸው ለምን እብድ ሰው መከተል ትፈልጊያለሽ ይሉኛል። እኔም ተኝጄ ከእንቅልፌ በነካውኝ ቁጥር ትክክለኛ መስመር ላይ እንደ ሞቁኝ ራሴን ለማሳመን እሞክራለሁ። ክርስትና ትክክለኛው መንገድ ነው ብዬ ማለት ነው። በዚህም መልኩ በየሳምንቱ እንደገና ወደ መነኩሳቱ ተመልሼ አረብ ሀገር በነበርኩበት ጊዜ የዘማርኩትን ሌላ ነገር እነግራችኋለሁ። በእንግሊዝኛ ቁርአን አገኘ። መነኩሳቱ ትልቅ ቤተ መጽሐፍት አላቸው። ቁርአንም ስላልነበራቸው ምናልባት በነሱ ላይብራሪ ውስጥ እንዲኖር ይፈልጉ ይሆናል ብዬ በማሰቤ ቁርአን አመተውላቸው። ከዚያም መነኩሴው በጣም ተበሳጨና ቁርአኑን ይዘው ወረውረውና ይህን አታቆሚ ማለት ነው፣ በቃ ምነከሽ ይህንን ከጭንቅላትሽ ማውጣት አለብሽ አለ። ከባድ ነበር። በኋላ ይህ መነኩሴ ታመመና አስከፊ ካንሰር ያዘው። በጣም አሳዛኝ ነበር። በጣም እንዳዘነ ነገረ። ይህ በሞቱ አፋፍ ላይ በነበረበት ጊዜ ነው። ባደረግኩብሽ ነገር ሁሉ አዝናሉ አለ። ከዚያም እንዲህ አለ፣ ሰዎች ክርስቲያንም ሆኑ አይሁዶች ወይም ሙስሊሞች ጥሩ ናቸው። ጥሩ እንደሆኑ መጥፎዎችም አሉ። ባደረስኩብሽ በደል ይቅርታ እጠይቃለሁ። ያ ነበር ከመነኩሴው የመጨረሻ ንግግር የሰማሁት። ቤተሰቦችም በእነኛ ሰባት ዓመታት ውስጥ ሞቱ። መነኩሴ በሞተበት አካባቢ ቄሲም ሞተ፣ ዲያቆኑም ሞተ። እነሱ ጋር ሲመላለስበት በደበረው ወቅት ብዙ ሰዎችን አጣ፣ ከአንድ ሞት ወደ ሌላ ሞት። ከዚያም አንድ የመጨረሻ ነገር ተከሰተ። መነኩሲቷ እህቴ ወደ ሌላ ልዩ ቄስ ወሰደች። በጣም ቆራጥ ነበረች፣ በጣም አጥባቂ ነበረች። ከዚያም ወደ አባቶም ወሰደች። ውጭ ቆመው እየጠበቁኝ ነበር። ወደ ውስጥ ገባን፣ በሩን ዘጉት። እንዲህም ብለው ጠየቁን፣ ምን ነው ጉዳዩ? እህትሽ እዚህ ለምን ይዛሽ መጣች? ከዚያም እንዲህ አልኳቸው፣ አረብ አገር ስለኖርኩኝ፣ እዚያ በነበርኩበት ሰዓት ስለተፈጠረው ነገር ሁሉ አጫወትኳቸው። ከዚያም ከተቀመጡበት ወንበር ወደ ኋላ ደገፍ ብለው እንዲህ አለ አሁን በምነግርሽ ነገር ስልጣኔን ላጣ ብችልም ቢሆንም ግን ልንገርሽ፣ ልብሽ የሚልሽን ነገር ተከተይ። እኔም ወይም እህትሽን ወይም መነኮሳቱን ወይም ጳጳሱን ሳይሆን ፈጣሪ የሚነግርሽን ተከተይ። ይህንን እንዳሉኝ በጣም ልቤ የተረጋጋ ደስም አለ። በጣም አመሰገንኳቸው። በወሰዱት ግልጽ አቋምም አደነኳቸው። ያኔ ውስጤን መከተል እንዳለብኝ ተረዳሁ። ከዚያም ቀስ በቀስ ጉዞዬ ወደ ኢስላም ተጀመረ። አራት ልጆች አሉት። የመጀመሪያዎቹ ሁለት በካቶሊክ ያደጉ ናቸው። የመጨረሻዎቹ ሁለት ደግሞ ሙስሊሞች ናቸው። እና ልጆቼን ይዤ ወደ ፍልስጢኖች ምስጅድ ሄደን ምን እንደሚደረግ ምን እንደሚባል አላውቅም። ወደ ምስጂዱ ገባል። ከዚያም ኢማሙን አገኘን። መስለም እንፈልጋለን አልኩት። ከዚያም ኮይ ከአንዲት እህት ጋር ላገናኛችሁ ብሎ አገናኛል። ከዚያም የሆነችን ሴት መጣች። ስትታይ ጥንካሬዋ ገና ግፊቷ ያሳብቃል። ከዚያም በመስገጃው ስፍራ ላይ አስቀምጣል። ጭንቅላቶቻችንን ይዛ ከመሬት ጋር አገናኘችው ሱጁድ መሆኑ ነው። ያኔ ነበር ለመጀመሪያ ጊዜ በሕይወቴ ግንባሬን መሬት ያስለካውት። ስሜቴን ለመግለጥ ይከብዳል። በጣም እያደቀስኩ ነበር። መነሳትም ሁላ አልፈለግኩም።

አላህ ወደ እሱ ሲስብህ ምንም አማራጭ የለም። መሆን ያለብህን ነገር ስትሆን ዓለም በሙሉ ቢቃወምህም እንኳን ከአቋምህም ክቻትልም የቤተሰቦች ጉዳይ ከባድ ነበር። ከነሱ ይበልጥ ደግሞ ቤተ ክርስቲያን ነበር የትብሪ ነገር ግን እውነቱ አሸነፈ። እውነቱን መጣረር ደግሞ ማንም ሰው አይችልም። ከአንቺ ከትሎ ከቤተሰቦችሽ ወይም ከቅርብ ዘመዶችሽ የሰልማለ አዎ ሴቷ እሷ ካቶሊክ ነበረች። ትስል መልጭ ብያስብ ምክንያቱም አጥባቂ የሆና ነበር ያደገችው። የሆነ ጊዜ ለልጅ ምርቃት ዝግጅት ላይ በነበርንበት ጊዜ መጣችና እናቴ ሆይ ሸሃዳ መያዝ እፈልጋለሁ አለችኝ። እንደ እውነቱ ከሆነ አለች ይህ ታናናሽ ወንድሞቼን ህይወት እንደ ሙስሊም እያደጉ መመልከቴ ሸሃዳ ለመያዝ ገፋፋኝ አለች። ሁለቱ ካቶሊኮች ካደጉበት ህይወት ጋር አነጻጽራ ስትመለከት በማሳደግ ነገር እንኳን ይህን ያክል ልዩነት ማየቷ ውስጥ አነቃ። አንድ ሰው ወደ እስልምና መመለሱን እንዴት አድርጎ ነው ለቤተሰቡ መናገር ያለበት ትያለሽ? ከበድ ያለ ይመስላል። በእርግጥ ፍርሃቱ ይኖራል። አብዛኛው ሰው ለሚወዳቸውና ለሚቀርባቸው ቤተሰቦቹ እንኳ ለመናገር በጣም የሚፈራለን። ቢሆንም ግን አንድ ነገር ማስታወስ አለባቸው እሱም ሰዎችን ከመፍራት አላህን መፍራት፣ ይህን ሲገነዘቡ ነገሩ ቀላል ይሆናል። ጅማሮ አካባቢ ለቤተሰብ ብዙ ዳዕዋ ማድረግ ጥሩ ነው ብዬ አስበ ባይሆን የእስልምናን መጠብራክ ከስነ ምዱባ ላይ ታንዋኗራህ ላይ ማስተዋል አለባቸው እያስባለሁ። እንደ ሙስሊም በተሻለ ሁኔታ ምታስተናግዳቸው ይገባል አይደል? ከነበርክበት በበለጠ አያያዝህን ማሳመር ቀደም ብዬ እንደነገርኩ። ከደጄ ጋር የተከሰተው ይህ ነው። አሁን እንደ ሙስሊም ህይወታችን፣ ወንድሞቿ በእስልምና እንዴት እያደጉ እንደሆነ ስታይ ውስጧ ተቀየረ። ከዳዋው ይልቅ የተሻለ ውጤት አለሁ። ምክንያቱም ቃላቶች አንዳንድ ጊዜ ቃላት ብቻ ሊሆኑ ይችላሉ ብዬ አስባለሁ አይደል? በተለይም በሌላ ወገን ያሉ ሰዎች እንዲያምኑ ማየት አለባችሁ። መጀመሪያ ከአላህ ጋር ልዩ ግንኙነት እንዳለሽ የተሰማሽ ልዩ ክስተት አጋጥሞሽ ያውቃል? ሳውዲ አረቢያ ውስጥ ጣይፍ በነበርኩበት ጊዜ እዛ ተራራማ አካባቢ ነበርኩና እኔና አንድ እረኛ ነበረ። ተራራውን እየተዘዋዟረን እንወጣው ነበርና የተራራው አናት ላይ ስደርስ ውስጤን የነካው አንዳች ስሜት ነበር፣ ልገልጸው የማልችለው ስሜት ነበር። በአቅራቢያም ሆቴል እንዳለ ብዬ ተጣደፍኩኝ። ስለዚህም ነገር ቤተሰቦች ጋርና ጓደኞች ጋር ደውዬ ልነግራቸው ቸኮልኩኝ። እዚህ ምድር የሆነ ነገር አለ በአሜሪካ ያላየነው ከዚህ ምድርና እና አፈር ስለወጡ ነቢያት ማሰብ ጀመርኩት እና ያንን ስሜቴ ለአባቴ ነገርኩትና አይ አባት እዚህ የሆነ ነገር አላልኩት በቃላት ልገልጸው አልችልም ግን አሜሪካ ውስጥ የሌለን እዚህ አለ አባቴ አምላክ ነው አለ ከዚያም አዛኑን ሰማሁት በወቅቱ ምን እንደሆነ በትክክል አላውቅም ነበር በሁሉም ስፍራዎች የተለያዩ አዛኖች ይሰማ ነበር እና በተራራው አናት ላይ ስደርስ በጣም ደስ የሚል ተሞክሮ ነበር። አዛኑን ከየቦታው ልክ እንደ ደውል ሲያን ታጭር እሰማለሁ። እረኛው በጎቹን ሲመራ እዚያው ተራራ ላይ በጣም ልብ የሚነካ ስሜት ነበረው። እዚህ ሁሉም ሰው ሊረዳው የሚገባ አንዳች ነገር አለ። የአሜሪካ ሕዝቦች ይህንን አያውቁምና ሊያውቁት ይገባል ብዬ አስብ ነበር። ከእስልምና በኋላ ኢየሱስ ለእኔ አምላክ አይደለም

ከቁርአን በጣም የሚማርክ ምዕራፍ ነው። በደንብ ላስተዋለው ሰው ከክርስትና ይልቅ እስልምና መርየምን በበለጠ አልቋታል። ከዚህ ቀደም እንዳልኩህ ስለዚህ ጉዳይ ሙስሊሞችን ጠይቅ። ምንም አይጎድልብህም፣ እንዲያውም ታተርፋለህ። ብዙ ገራሚ ተአምራትን ታገኛለህ። አንዳንዴ መለስ ስብ እየሳስብ በቤተ ክርስቲያን ሰዎች ቆመው ሲዘምሩና ኢየሱስ ቤዛ ሆነልን ሲባል ይገርመኛል። ኢየሱስ ለእኛ ሞተ ሲሉ ግራ የሚያጋባ ነው። ግራ ተጋባሁ ስትላቸው ደግሞ ዝም ብለሽ እመኚ እባላለሁ። ስለዚህ ጉዳይ ቄስሽን ጠይቀሽው ታውቂያለሽ ረአው ነገር ግን በጣም አፈር ስለነበር ብዙም አልገፋበትን ነበር። ቢሆንም ግን ግልጽ የማይሆኑልኝ ነገሮች እጠይቅ ነበር። እናም እውር እምነት እንዲኖረኝ ብቻ ነበር የሚመክሩል ልክ እንደ የማይታየው የማይታወቅ እምነት ብቻ ነው ሊኖርሽ የሚገባው ይሉኛል። ብዙ አትጠይቂ ስባል እንደዛ አደርጋለሁ። ጥያቄዎችን ከጠየክ እውር እምነት እንዲኖረህ ይነብረዋል እምነቱ ላይ የጎደለ ነገር እንዳለ ይሰማል። እስልምና ግን የዚህ ተቃራኒ ሆነብን፣ ጥያቄዎችን ያበረታታል። በክርስትና ስለ ኢየሱስ ያለው ክፍል ግራ የሚያጋቡ ነገሮች ነበሩ። ለምሳሌ ስለ ሥላሴ አንድ ክርስቲያን ለምን ኢየሱስንና ማርያምን ትተሽ ሙስሊም ሆንሽ ብሎ ቢጠይቅሽ ምን ትያለሽ? እንዳልተውኳቸው እነግራችኋለሁ። እንደ ሙስሊም የበለጠ አውቄያችኋለሁ፣ ወድጃችኋለሁም። በእርግጥ ወደ ሳውዲ ስሄድ ለሥራ ብቻ አልነበር፣ ስለ ክርስትና እሰብካለሁ የሚል እቅድ ነበር። ነገር ግን የተገላቢጦሽ ሆነና እነሱ ስለ ክርስትና ይበልጥ አሳወቁኝ። አዳኔ ነው ስላልኩት ኢየሱስን የማላውቀውን አሳወቁም። ይህም እቅዴን አከሸፈው። ምክንያቱም ስለ ኢየሱስ የነገሩ ተአምራት ከባባዶችና በመጽሐፍ ቅዱስ ውስጥ የሌሉ ናቸው። ስለ ምን እንደሚያወሩ አላውቅም ነበር። ከዚያም እንዴት ኢየሱስ ጌታ ነው ብለው የሚያምኑት ክርስቲያኖች በቁርአን ውስጥ ስለ ኢየሱስ በተጠቀሱት ተአምራቶች አያምኑም ብዬ ማሰብ ጀመርኩ። እድሜሽ ወደ አሥራ ስምንት ቢመለስ ለራስሽ ምንት ነበር? ኦ፣ ኢስላም ኢስላም ኢስላም፣ ቶሎ ወደ እስልምና ግዲህ ጊዜ አታባክኔ፣ መጠበቅ አያስፈልግ፣ አንዲት ደቂቃ እንኳን አታባኪ። አሁን እየተመለከቱን ላሉና ቀልባቸው ወደ እስልምና ለመግባት አፋፍ ላይ ሆነው ነገር ግን ቤተሰብን ወይም ዘመድን በመፍራት ምክንያት ምንም እርምጃ መውሰድ ላቃታቸው ሰዎች ምንት ያለሽ? ሰዎች የሚሏችሁን ወይም ሚዲያዎችን አትስሙ። በራሳችሁ ተመራምራችሁና ጠይቃችሁ ወደ እውነቱ ድረሱ። ከሙስሊሞቹ ራሳቸው ትምህርቱን ክሰሙ፣ ፍርሃት አይሰማቸው፣ ምንም የሚያስፈራ ነገር የለም። ሸሃዳ ይዛችሁም ብታጠፉም አትቸነቁ፣ ልክ እኔ እንዳደረግኩት ማለትም ወደ ቤተ ክርስቲያን ሄድኩኝ፣ ብታጠፉም አታስቡ። ሸሃዳ ከያዛቸው በኋላ ምንም የሚያስፈራ ነገር የለም። በበረከት ላይ በረከት ነው የሚጨምርላቸው። እናም ሁላችንም ከወናችሁ ነን፣ ሁላችንም አንድ ኡማ ነን፣ ሁላችንም ቤተሰቦቻችሁ ነን።

አንተ መልእክቱን በሚገባ አስተላልፋል። ሰዎቹ ግን በተሳሳተ መንገድ ወሰዱት። በጣም ያሳዝናል። አምልኩኝ ሳትላቸው ሰዎቹ በማምለካቸው በጣም አዝናን ነው። እኔ እንጃ። ብቻ ሙስሊም በመሆኑና ከሙሐመድ ሰለላሁ አለህ ወሰለም ጋር በመሆኑ በጣም ደስ ይላል። ኢየሱስ በእስልምና ስንረዳው ሁሉም ነገር የተስተካከለ ሆኖ ነው የምናገኘው። ከክርስትና ጋር ግን ልክ አይደለም። ኢየሱስ መልእክቱን በሚገባ አስተላልፏል ነገር ግን ሰዎቹ በጣም አጠመሙት። በጊዜ ሂደትም ይበልጥ እየጠመመ ሄደ። በጣም ከባድ ነው። ይዚ ለመልሶችሽ፣ ለሁለተኛ ምላሾችሽ በጣም አመሰግናለሁ። አንቺን በቻናላችን በማስተናገራችን በጣም ደስተኞች ነን። ለዚህ ዲን ለምታበረክችው አስተዋጽኦ አላህ መልካሙን ይመንዳሽ። እኔም ስለጋበዛችሁ አመሰግናለሁ። ይህንንና የምታደርጉት ሁሉ እንዲሁም ትረታችሁ ሁሉ የተባረከ ይሁን። ቆንጆ ነገር ነው እያደረጋችሁ ያላችሁት።